ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። እንደ ተለመደው ዛሬ በአዲስ ቪዲዮ መጥተናል። ወደ ቪዲዮው ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮውን ከወደዱት ላይክ እንድትጫኑ፣ እንዲሁም ለሌሎች ያስተምራል ብላችሁ ካሰባችሁ ሼር እንድታደርጉ ጠይቃችኋለሁ። ወደ ቪዲዮው እንሂድ። የዛሬው መነጋገሪያ ሃሳብ የሚሆነው ተማሪዎች አሁን በዚህ ክረምት ሊሰሯቸው የሚገቡ ናቸው ብዬ የማስባቸውን ነገሮች ለመጠቆም ነው ወቅት ክረምት ነው። ትምህርት በተጠናቀበት ጊዜ ተማሪዎች ተቀምጠው ከመቆየት ይልቅ ራሳቸውን ማንቃትና ክህሎታቸውን ማዳበር የሚችሉባቸውን ብዙ ነገሮች ማድረግ ይችላሉ። ከእነዚህም ውስጥ የሚከተሉትን እንመልከት። አንድ፣ በኢንተርኔት ላይ የሚካሄዱ መማሪያዎች፣ በኮርሴራ ኤድኤክስ፣ ቡደሚ ላይ የተመደቡ ኮርሶችን መማር፣ የቋንቋ የኮዲንግ የቢዝነስና የቴክኖሎጂ ክህሎቶችን ማዳበር በዩቱብ ላይ ምርት የመማሪያ ቻናሎችን መከታተል። ሁለተኛ በኢንተርኔት የሚሰሩ ቀላል ስራዎች ፍሪላንሲንግ፣ ፍሪላንስንግ በፋይቨር አፕወርክ ላይ የሚገኙ ስራዎችን መስራት፣ የጽሑፍ ዝግጅት፣ ብሎግ ማድረግ፣ ኮንቴንት ራይትንግ፣ ብሎግንግ፣ ትርጉም ጽሑፍ ግልባጭ፣ ትራንስሌሽን፣ ትራንስክሪፕሽን፣ ኦንላይን ማስተማር፣ ኦንላይን ቱተርንግ፣ ሌሎችን ተማሪዎችን ማስተማር፣ ሰነድ ማዘጋጀትና ማብራሪያ መስጠት በኤምኤስ ወርድ፣ ፓወርፖይንት። ሶስት ራስን ለማንቃት የሚያስችሉ ትናንሽ ፕሮጀክቶች፣ የመጀመሪያ የድር ጣቢያ ዌብሳይት ማዘጋጀት፣ ኮዲንግ፣ የቴክኖሎጂ ፕሮጀክቶች ለምሳሌ አፕሊኬሽን ማልማት፣ ሶፍትዌር ማስተካከል፣ የኢንስታግራምና ዩቱብ ቻናል መክፈት። አራተኛ በአካባቢ ሊሰሩ የሚችሉ ቀላል ሥራዎች የተማሪ እርዳታ ቱተርንግ፣ በወረዳ አካባቢ፣ በሱቅ ግል ቤት ማዕከል መሥራት በወጣቶች ድርጅቶች ውስጥ በጎ ፈቃደኛነትና ፕሮጀክቶች ላይ መሳተፍ፣ ዕቃ ሽያጭ በአካባቢ ለምሳሌ ያገለገሉ ዕቃዎች፣ በእጅ የተሠሩ ዕቃዎች። አምስት የኢንተርኔት ንግድ ዲጂታል ቢዝነስ ምርቶችን በቲክቶክ ኢንስታግራም መሸጥ፣ ድሮፕ ሺፒንግ ድሮፕ ሺፒንግ በሾፕፋይ ኤትሲ፣ በካንቫ የተሠሩ ዲዛይኖችን ማቅረብ ለምሳሌ አርማዎች፣ የማስታወቂያ ፕሮግራሞች። ስድስተኛ በራስ ላይ የሚሰሩ ማበረታቻና ማሻሻዮች፣ የአእምሯዊና የአካል ጤና ልምምዶችን መቀበል፣ ለምሳሌ ማንበብ፣ ስፖርት መስራት፣ አነስተኛ የገንዘብ አስተዳደር ባጀትን። እነዚህ ስራዎች ተማሪዎች በእረፍት ጊዜያቸው ራሳቸውን እንዲያሻሽሉ የሚያስችሉ ተመጣጣኝና ጠቃሚ መንገዶች ናቸው። ከቪዲዮው እንደ ወደዳችሁትና እንደ ተማራችሁበት ተስፋ አድርጋለሁ። እስካሁን በጥሞና ስትከታተሉኝ ስለቆያችሁ ከልብ እያመሰገንኩ ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ቀጣይ በሌላ ፕሮግራም እስከምንገናኝ ደህና ሁኑ።